ራማ ቅዱስ ኪዳነ ምሕረት አንድነት ገዳም ራማ ደብረ ሲና ቅዱስ ኪዳነ ምሕረት አንድነት ገዳም አሁን የወጣችሁ ተራራ ይሄ አቋራጭ ነው አሁን በዚህ ጋር አባቶች እዚህ ጋር ሱባኤ የሚይዙ በዚህ ጋር ነው የሚወርዱ ማን በዚህ ታች ይወጣል ይወርዳል ይሄኮ ለና ለናንተስ ምን አልፈተናችኋል ውስጣችሁ ብዙ ተረብሹ ብዙ ነገር ውስጣችሁ እንትን ብሏል ገምቷል እዚህ ሆናችሁስ ተራራውን ይይዙ ዞር ብታደርጉ ወደዛ እስቲ ይይዙ ራማ ኪዳነምሕረትን ነው። እንደዚህ በዚህ ዋሻ ሆናችሁ ሲወድ ማዶ ላይ ይሄ የሚታየው አያችሁ? ይሄ ሁሉ የገዳሙ በረከት ነው። የገዳሙ ጠል ነው። በዚህ በዛፉ ልክ ቅዱሳን በዚህ ልክ ናቸው። ይሄ ዋሻ የእመቤታችን የቅዱስ ኪዳነ ምሕረት ጽላት የተገኘበት በስድስተኛው መቶ ክፍለ ዘመን ከውጭ ሀገር ወደ ሀገራችን ወደ ኢትዮጵያ የመጡት ዘጠኙ ከዋክብቶች ከውጭ መጥተው በአክሱም ጽዮን ላይ ወደዚህ ቦታ ደግሞ አባ ጉባና አባ ገሪማ ለነሱ ተሰጥቷቸዋል። ሁለቱ አባ ጉባና አባ ገሪማ እንዴት ተገናኝተው ወደዚህ ቦታ መጡ ካልነ፣ የአባ ገሪማ ቦታቸው መደራ ነው ከአክሱም ወጣ ብሎ ከማነው አድዋ አካባቢ ገዳማቸው እስካሁን ይታወቃል። አባ ጉባ ደግሞ ማይጨው አካባቢ ያለ ቦታቸው ወደዛ መጥተው በየበዓታቸው ሳሉ አባ ገሪማ ያው ልክ አለሙ ስጋውያን ዓለማውያን እንደሚጠያየቁት መንፈሳውያን አባቶቻችንም አንዱ አባት ወደ አንዱ አባት እየሄዱ ይጠያየቃሉ። አባ ገሪማ አባ ጉባን ለመጠየቅ ከመደራ ወይም በአሁኑ አጠራር አድዋ ከዛ ተነስተው ማይጨው ካለው ከአባ ጉባ መጥተው አባ ጉባ ጋር ተገናኝተው አባ ጉባ የአባ ገሪማ እግር እያጠቡ ሳለ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ሁለቱ አባቶች መካከል ላይ ቁሞ ለሁለቱ አባቶች በተለይ ለአባ ጉባ በል ከዚህ ቦታ አሁን ይበቃሃልና፣ ወደዚህ ወደ ዘቡል የሚባለው ቦታ ነው ይሄና፣ አሁን ወደ ዞብል ሂድና፣ ወደፊት በአንተ የሚጠራልህ በአንተ ስም ተሰይሞ የሚኖርልህ። ብዙ ታሪክ የምሰራበት ብዙ ሕዝብ የምታድንበት ቦታ አለ ብሎ መላኩ ላባ ጉባ ሲነግራቸው ገሪማ ደግሞ ይሰማሉ። ይህን ድንቅ ነገር እየሰሙ ከሰሙ በኋላ ሁለቱንም ቅዱስ ገብርኤል በክንፍ ተሸክሞ ከዚህ ቦታ አምጥቷቸዋል። ገዳሟ ዛሬም ድረስ የበርካታ መናንያንና የአብነት ተማሪዎች መፍለቂያ በመሆን እያገለገለች ትገኛለች። በገዳሟ በየጊዜው በሚከሰት ተፈጥሯዊ ድርቅ ምክንያት አበው መነኮሳት በአታቸው ለቀው እንዳይወጡ ጉባኤ ቤቶች እንዳይዘጉ ገዳሟ በገቢ ራሷን ትችል ዘንድ በአዲስ አበባ የራማ ቅድስት ኪዳነ ምሕረት የአንድነት ገዳም መርጃ ኮሚቴ በእንቅስቃሴ ላይ ይገኛል። የራማዋ ንግሥት እመቤታችንን የምትወዷት ሁሉ በተዘጋጀው ጉባኤ ላይ እንድትገኙ በልዑል እግዚአብሔር ስም ተጋብዛችኋል። በስመ አብ ወልድ ወመንፈስ ቅዱስ አዶ አምላክ አሜን። ራማ ኪዳነ ምሕረት ገዳሟ በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ ስወብል ከሚባለው አካባቢ ላይ የምትገኝ ናት። ራማ ወይም ኪዳነ ምሕረት ከመመስረቷ በፊት ከተሳቱ ቅዱሳን አንዱ ቅዱስ በዛ በቦታው እንደነበሩ ይነገራል። ነገር ግን ትውልዷ ቦታዋ በጎንደር ወሎ በጎንደር ደቡብ ባለ ደቡብ ሀገረ ስብከት ደራ ይባላል። ሀገሮ የተወለደችበት ደራ ይባላል። እንግዲህ በአፄ ሱስንዮስ የወስ ጊዜ ነው የመነነች። ብዙ የቆቦ ሰው ነው። እንግዲህ የቆቦ ወረዳ እዛ ያሉ ካህናትም እያስተባበሩ እየለመኑ የካቲት፣ የነሐሴ ኪዳነ ምሕረት ህዝቡን እያስተባበሩ ገንዘብ ይዘውላቸው እየሄዱ በዛ ሁሉ ነው የሚተዳደሩት እንጂ ብዙ የራማ ብዙ ቦታ የላትም። አሁን ተስፋ የሚያደርጉት የአቶ ገብረ ትንሣኤ የሰጡትን ቦታ ቤት ሰርተው በዛ ገቢነት እንተዳደራለን የሚል ተስፋ ነው ያላቸው። እንግዲህ አዲስ አበባ ሕዝብ መቼም ግን ዳልወስነው ነው እኔ የምለው። አሁንም ከተባበረ ህዝቡ ተባበረ፣ አሁን የገንዘብ ማሰባሰብ ባዘረጉት ላይ እነሽ ተለገሰ ያ የተጀመረ ህንፃ ያልቃል። ገዳሙም በነጻ ከረሃብም ከሁሉም ችግር ነፃ ሊሆን ይችላል። በደንብ ሊያስተናግድ ይችላል። እንግዲህ ገብረ ትንሳኤ በእውነት ከተማ ላይ መሀል ከተማ ላይ ያን ሁሉ ቦታ መስጠታቸው በጣም የሚያስደንቅ እና የሚያስገርም ነው። እሳቸው ያን ቦታ ተሰጥቶ ሌላው ህዝብ ደግሞ ትንሽ ሰጥቶ ያንን ቦታ እንዲሰራ ማድረግ አቀበት አይደለም። ምንም እንኳ አሁን በየቤቱ ችግር ቢያንኳኳም በየቤቱ ያለው ሁሉም የችግረኛም ቢሆን ትንሽም ሰጥቶ ያ ሲደምር ብዙ ሊሆን ይችላል እና አሁን በሚያደርጉት ጉባኤ ላይ ሁሉም ተባብሮ ቢረዳቸው፣ ሁሉም አስተዋጽኦ ቢያደርግ መቤታችንም ኪዳነ ምሕረት ትባርከዋለች፣ በርዴ ትጠብቀዋለች። እግዚአብሔርም እንግዲህ ከሁሉ የሚበልጥ ስጦታ ነው። የነደደን እሳት የነደደን እሳት ውሃ እንደሚያጠፋው የተላመነ አጢአትም ስጦታ ምጽዋት ያጠፋዋል ይላልና እንግዲህ ገቢ ምንጫቸው ይህንን ይመስላል ማለት ነው። ይኸው ነው። እንግዲህ እመቤታችን እወዳለው ያለው ሁሉ እመቤታችን ነው፣ ሁሉ ምትለምናት እመቤታችን ቅድስት ማርያም። በተለይ ኢትዮጵያ የእመቤታችን የአስራት ልጆች ናቸው እና እንዳልከው በእንተስ ማለማርያም እያልን ነው ይህን ሁሉ የገፋ ነው። ሰላሳ ሀያ አመት ሙሉ የመቤታችን ስም እየጠራን ነው የተማር ነው። እና የመቤታችን ፍቅርማ በሁሉ መንደድ አለበት፣ በሁሉ መካተል አለበት፣ በሁሉ መተከል አለበት እና መቤታችን በበረከት ትባርከዋለች። እመቤታችን ትቀድሰዋለች። እና ኢትዮጵያ ሆኖ በአራቱ ማዕዘን ሁሉ የእመቤታችን ስም ሳይጠራ የሚውል የለም። በእንቢተኛ ልቦና ይቀርባቸዋል እንጂ ላመኑባትማ ለተማጸኖት እመቤታችን እንኳን ሰርተውላት እንኳን ሰርተውላት እንዲያውም ቢሆን ትለምናለች፣ ትማልዳለች በረከት ታሰጣለች እና እንግዲህ በረከቱን ጸጋውን ያድላችሁ ይህን ባዓሉን አክብራችሁ የመገዳሙን ችግር ለማስወገድ ያብቃችሁ ነው የምለው። እንግዲህ እግዚአብሔር ለሀገራችን፣ ለኢትዮጵያ ሰላምን አንድነትን ይስጥልን።